ሞት እንድል አድርጎ በታላቅ ኃይልና ግርማ የተነሳ ሰይጣንን ያሰረ የሰው ልጆችን አዳምን ነጻ ያወጣ ሰላምንና ፍቅሩን ጸጋውን የሰጠን የሁላችንም አምላክ የሰራዊት ጌታ እግዚአብሔር የተመሰገነ ይሁን። ዛሬም በምድራችን ላይ ያለውን መከራውን፣ ቸነፈሩ፣ ወረርሽኙን አርቆ ሰላምና ጸጋ በረከቱን ለዓለማችን፣ ለሀገራችን፣ ለኢትዮጵያ ለእኛም ለሁላችን እንዲያድልን የእሱ ቅዱስ ፍቃድ ይሁንልን። ባላችሁበት ሁሉ የሉሉ እግዚአብሔር ሰላም ይድረሳችሁ። ዛሬ ዕለተ ሐሙስ ነው። ይህቺ ከትንሣኤ በኋላ ያለችው ሐሙስ የራሷ ስያሜ አላት። በኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያናችን ስያሜ የአዳም ሐሙስ ተብላ ትጠራለች። እች ቀን የአዳም ሐሙስ ናት። እች ቀን የሔዋን ሐሙስ ናት። እች ቀን የሁላችን ሐሙስ ናት። ለምንድን ነው የአዳም ሐሙስ ተብላ የተጠራችው? ለምን የሔዋን ሐሙስ ተብላ ትጠራለች የሚለውን ይሄንን በዛሬ ዕለት እንመለከታለን። ለነቢያት ለሐዋርያት ሚስጥሩን የገለጸ አምላክ ለእኛም እንዲገልጽልን የእሱ ቅዱስ ፍቃድ ይሁንልን። እንግዲህ ዛሬ ክርስቶስ ከተነሳ አምስተኛው ቀን ላይ ደርሰናል። ይሄ ቀን ለፍጥረትም አምስተኛ ነው፣ ለኢየሱስ ክርስቶስ ትንሣኤም አምስተኛ ቀን ነው። ለፍጥረት አምስተኛ ነው ቀን ማለት በኦሪት ዘፍጥረት ምዕራፍ አንድ ላይ ፍጥረታትን ስትመለከቱ ዝርዝር አንድ ቀን ሁለት ቀን ሶስት ቀን አራት ቀን አምስት ቀን የሚለው አምስተኛው ቀን እለተ ሐሙስ ናት አምስት ማለት ነው ሐሙስ ማለት ሐምስ አምስት ማለት ነው በዚች እለት እግዚአብሔር የፈጠረው ፍጥረት አለ እንደገና በዚች ቀን ዛሬ ከትንሣኤ በኋላ የአዳም ሐሙስ ብለን እንጠራታለን ለምን የአዳም ሐሙስ ትባላለች ምንድን ነው ሚስጥሩ ስንል የአዳም ሐሙስ የተባለችበት ሁሉን የሚገዛ የሁሉ ባለቤት ኃያሉ አምላካችን የሰራዊት ጌታ እግዚአብሔር ከፍጥረታት ሁሉ አልቆና አክብሮ ከእንስሳት ለይቶ በደማዊት ነፍስ ሳይሆን በነባቢት ነፍስ እንድንመራ አድርጎ ሕያው ነፍስን በውስጣችን አድርጎ ፈጠረን። አዳምን ከምድር አፈር አበጀው፣ ሔዋንንም እንደዚሁ ከጎኑ ፈጠራት ብለን የህይወት እስትንፋስ ባፍንጫቸው ፋለባቸው ይህ ሁልጊዜ ያለ ታሪካችን ነው። አዳምና ሔዋን እግዚአብሔር በፈጠረላቸው ገነት ውስጥ ለዘላለም እንዲኖሩ አድርጎ በመንግስተ ሰማያት ደግሞ እንዲኖሩ አድርጎ የፈጠራቸው አምላክ ህግና ስርዓትን ሰጥቷቸዋል። ህግና ስርዓቱ ሁሉን ብሉ ካላቸው በኋላ ከገነት መካከል ግን አንዲትን ዛፍ አትብሉ ብሏቸዋል። ለምን እችን ዛፍ አትብሉ አላቸው? ህግ ነው። ያለ ህግ አልተዋቸውምና፣ ዛፊቷ በራሷ ሞት ኖሯት አይደለም። ራሷ ብዙ ጊዜ ጸበለ ሲባል ያቺ ዛፍ በራሷ ሞት ሆነ አይደለም። ህግ ነው፣ ትዕዛዝ ነው። ትልቁ ነገር ትዕዛዝን የማፍረስና ትዕዛዝን የመጠበቅ ጉዳይ ነው። ትዕዛዙን የሚጠብቁ ይጸድቃሉ፣ ትዕዛዙን የሚያፈርሱ ይኮነናሉ። አዳምና ሔዋን ሰባት ዓመት በገነት ከኖሩ በኋላ ከሰባት ዓመት በኋላ በምክረ ሰይጣን ተታለው። ሰባት ዓመት ሙሉ እነሱን ለመጣል ሲደክም የነበረ ሰይጣን በእባብ ተሰውሮ ሄደ ይላል። ዘፍጥረት ምዕራፍ 3 ቁጥር አንድ ላይ ከምድር አራዊት ሁሉ እባብ ተንኮለኛ ነበር ይላል። እባብ ቀድሞ እንደ ግመል ነበረ። ከበዛ በኋላ ነው ሲረገም ነው በምድር ላይ ተሳብ ተብሎ የተረገመ ፍጥረት የሆነው። የዛን ጊዜ ሰይጣን ከጣላቸው በኋላ አዳምና ሔዋን እውነት መስሏቸው አምላክ የሚሆኑ መስሏቸው የአምላካቸውን ትእዛዝ ሽረው የብርሃን ልብሳቸው ተገፈፈ። የእግዚአብሔር ድምፅን ሲሰሙ ፈሩ፣ በገነት እጽዋት መካከል ተሸሸጉ። ገነትንም ለዘላለም እንሆ እማያገኟት መስሏቸው ተጨነቁ። በዛ ሰዓት ከገነት ወጡ። ሆኖም ግን ደግሞ አንድ ነገር አሰቡ። እግዚአብሔር መሐሪ ነው፣ ይቅርባይ ነው፣ ለምን አንለምነውም ሱባኤ ገብተን ብለው አዳምና ሔዋን ሱባኤ ገቡ። እቺ ሐሙስ ለምን የአዳም ሐሙስ እቺ ሐሙስ ለምን የሔዋን ሐሙስ ሆነች? አዳምና ሔዋን ሱባኤ የገቡት ለአርባ ቀን ነበረ። አሁንም አርባ ቀን ሲሞላ ገነት እንዲያስገባቸው ይቅር ብሎ ሲማጸኑት ሠላሳ አምስተኛውን ቀን ፈጽመው ሠላሳ ስድስተኛውን ቀን ሲጀምሩ ሰይጣን መጣ። ምን ያህል ባላጋራ እንደሆነ ተመልከቱት። ሰላሳ አምስት ቀን ሙሉ ደክመው ትንሽ ሲቀራቸው ሰላሳ ስድስተኛው ቃል ላይ መጥቶ አዳምን አዳም ናውጣ፣ እግዚአብሔር ላከኝ እንባህን፣ አበሰ ስዋኤህን ሰማ አለው። ማነህ አንተ አለው። የብርሃን መልአክ ቅዱስ ገብርኤል ለኝ አለ። አይ ቀድሜ የፍጡር ቃል ሰምቼ ተሳስቻለሁ። የሳጥናኤልን ነው ሰምቼ ተሳስቻለሁ። አሁንም የፍጡር ቃል ሰምቼ ከዚህ አልወጣም። ራሱ ባለቤቱ ፈጣሪ መጥቶ ናውጣ ልጄ ይበለኝ እንጂ አልወጣም፣ አልወጣም አለው። ከዛ በኋላ እሺ እኔ ተልኬ ነው አለና ወደ ሔዋን ሄደ። ሔዋንን ሄዶ ሰላም ላንቺውን፣ እግዚአብሔር ልመናችሁን ሰማ፣ እንባችሁን አበሰ፣ ሱባያችሁን ተቀበለ፣ ውጡ ብሏል። አዳምን ውጣ ብለው ማናንተ እኔማ የብርሃን መልአክ ገብርኤል ነኝ። ውይ አንተልኮማ እንዴት እቀራለሁ ብላ ሔዋን ወጣች። ሔዋን ወጥታ ገብርኤል ነኝ ያለው የብርሃን መልአክ ነኝ ያለው ሰይጣን ነበረ። ፊት ለፊት እየመራ ሔዋን እየተከተለች፣ አዳም ደግሞ ከእሷ እንዳትለይ ሕይወትና ተብሏልና እሱም ወጥቶ እሷን ተከትለው ከእግረ ገነት ከእግረ ደብር ደረሱ። የዛን ጊዜ ከኋላቸው ዞረ። አዳም ሔዋን፣ ማነኝ አላቸው። የብርሃን መልአክ ቅዱስ ገብርኤል ነኝ አላልክም አሉት። አይደለሁም አለ። ጌታችን በዮሐንስ ወንጌል ምዕራፍ አስር ላይ አቡሃ ለሐሰት ይለዋል ሰይጣንን። ጠዋት የተናገረውን ማታም አይደግም የሐሰት አባት ይለዋል። ከኋላቸው ዞሮ ማነኝ? የብርሃን መልአክ ገብርኤል ነኝ አላልክም? አይደለሁም፣ አይደለሁም፣ ጥንተ ጠላታችሁ ሳጥና የለኝ ብሎ ይኸው ዛሬም አገኘኋችሁ፣ አትገቡም ገነት አለ። ደነገጡ፣ ወደቁ። እዛ ሆነው ወድቀው እግዚአብሔር አልተዋቸውም። አእዋፍን ከገነት እየላከ ይመግባቸው ጀመር። አዳም አእዋፉ ከገነት መጥተው ሲመግቡት ፍሬውን አወቀው። ይሄ የገነት ፍሬ አይደለም አለ የገነት ፍሬ ነው። ስለዚህ ይህን የገነት ፍሬ አእዋፉ ራሳቸው እኮ ከገነት የመጡ አእዋፍ ናቸው። ይታወቃሉ፣ በስማቸው ያውቃቸዋል እነሱ ሲበሩ እሱም በእግሩ እየሮጠ እከተላለሁ ብሎ ሲሮጥ ሰይጣን እንደገና መጣና ይሄ ጅጁ እንደገና ሮጦ ገነት ሊገባ ነው ብሎ ድንጋይ አንስቶ የአዳምን እግር ሰበረው። አዳም ወደቀ። ጌታችን በሉቃስ ወንጌል 10 ላይ ወንበዴዎች ስለደበደቡት ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ የተናገረው ታሪክ የአዳም ታሪክ ነው። አዳምም በዚያ እንደወደቀ ደሙ እየፈሰሰ አእዋፍ ከገነት ያመጡለትን ፍሬ በእጁ እንደያዘ አለቀሰ። ደማ ወደቀ። በዛን ጊዜ አምላኬ ሆይ፣ እባክ ስማኝ አድምጠኝ ብሎ እንደገና ከእግሩ ከፈሰሰው ደም ከፍሬው ጋር አድርጎ አንድ ላይ ለእግዚአብሔር መስዋዕትን አቀረበለት ይላል። አቤቱ ስማኝ፣ አቤቱ አድምጠኝ፣ እኔንም ሔዋንንም አድነን ወደ ቀደመ ክብራችን መልሰን አለ። ደሙንም ከእጽዋቱ ፍሬ ጋር አዳም መስዋዕት አድርጎ አቀረበው የዛን ጊዜ እግዚአብሔር መጣ ለአዳም ቃል ኪዳን ገባለት ምን የሚል ቃል ኪዳን የገባለት ይሄ ባለፈውም ብያችኋለሁ በቅሌምንጦስ የተጻፈ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚታወቅ በጥንት ክርስቲያኖች ዘንድ የሚታወቅ አንድ ነገር አለ እነ ቅዱስ ጳውሎስ የሚያውቁት ቅዱስ ጳውሎስ እንደውም በገላትያ ምዕራፍ አራት ቁጥር አራት ላይ ምን ብሎ ይገልጸዋል የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ ይላል። የዘመኑ ፍጻሜ ማለት እግዚአብሔር ለአዳም በዛ ሰዓት የነገረው አለ። አንድ ዘመን አለ። ያ ዘመን ምን የሚል ዘመን ነበረ? አዳም አዳም፣ ዓለም የሚድነው በአንተ ደም አይደለም፣ በአንተ መስዋዕት አይደለም። በሐሙስ ዕለት ወበመንፈቃለ ዕለት እትወለድ እምወለተ ወለትከ ከአምስት ቀን ተኩል በኋላ ተወልጄ መጥቼ እንሆ ድኬ አድጌ በቀራንዮ ተሰቅዬ በደሜ እኔ ነኝ ማድንህ ብሎ እግዚአብሔር ለአዳም ቃል ገባለት። በሐሙስ ዕለት ወበመንፈቃለ ዕለት ያቺ አምስት ቀን የተባለች አምስት ቀን ተኩል የተባለች አምስት ሺህ አምስት መቶ ናት። ስለዚህ ዛሬ ሐሙስን ከትንሣኤ በኋላ ያለችውን የአዳም ሐሙስ የምንላት በሐሙስ ዕለት ወበመንፈቃለ ዕለት እትወለድም ሁለተ ሁለት ቀን ከአምስት ቀን ተኩል በኋላ ተውልጃ አድን አለው የምትለውን ያችን ቃል ኪዳን ለማሰብ ነው ወገኖቼ። ስለዚች ዕለት ለአዳም ትሰታለች። የአዳም ብቻ ሳይሆን የሔዋንም ዕለት ናት። ስለዚህም እግዚአብሔር ከልጅ ልጃችሁ ተወልጄ ያድናችኋለሁ ብሎ በሰጣቸው ተስፋ ቃል መሰረት ከእመቤታችን ከቅድስተ ቅዱሳን ድንግል ማርያም ምልዕተ ክብር፣ ምልዕተ ውዳሴ፣ መዝገበ ጸሎት፣ አቁራሪተ መዓት ከሆነችው ከሷ ተወልዶ እነሆ በቀራንዮ አደባባይ ስለኛ ሥጋውን ሰጠ፣ ስለኛ ደሙን አፈሰሰ። አዳምም ዳነ። እችለት የአዳም ሐሙስ ትባላለች። የሔዋንም ሐሙስ ናት። ከአምስት ቀን ተኩል በኋላ ተወልጄ አድናችኋለሁ። እኔና እናንተንስ መቼ ያድነን ወገኖቼ? ከአምስት ቀን ተኩል በኋላ ከአምስት ዓመት በኋላ ምኑንም አናውቀውም። ብቻ እንደ አዳምና እንደ ሔዋን አቤቱ ማረን እንበለው አቤቱ ይቅርበለን እንበለው። አቤቱ አቤቱ በቸርነትህ እንበለው። አቤቱ በምረቱ ጎብኘን እንበለው። ሁሉን ማድረግ የሚችል እግዚአብሔር ዛሬ ምረትና ድነቱን ያድርግልን። ዳሩ የእግዚአብሔር ቃል የሚናገረው የመዳን ቀን ዛሬ ነው ይላልና፣ ዛሬ ለእኔና ለእናንተ የመዳን ቀናችን ነው። ዛሬ ነው። ድህነታችን ልክ ነው። ጉስቁልናችን የበዛ ነው። ለቅሷችን የበዛ ነው። በምድር ውስጥ ያለን ሁሉ ኑሮ ከመከራ ሥጋ ከመከራ ነፍስ የተነሳ የጎሰቆለ ነው። በዚህ ውስጥ የሚያስፈልገን መድኃኒት የተስፋው ቃል ኢየሱስ ክርስቶስ ነው። እርሱ አዳምና ሔዋንን እንዳልተዋቸው እኛም ልጆቹንና አይተውንም። አንተነህ አዳም፣ አንቺ ነሽ ሔዋን በሐሙስ ዕለት ወመንፈቃለ ዕለት እትወለድ ወለትተ ወለትትከ አዳምን ብሎታል። ከልጅ ልጅቶ ልጅ ያድነሃለሁ። ወገኖቼ እናንተን የሚያድን ቃል ኪዳን ነው። ያ ቃል ለአዳም ብቻ አይደለም፣ ለሔዋን ብቻ አይደለም። ለአዳምና ለሔዋን ልጆች ለእኛ ሁሉ የሚሆን ይህ ቀን ልዩ ቀን ነው። የተስፋ ቀን ነው። የመዳን ቀን ነው። የትንሣኤውን ብርሃን አሳይቶናል። ኢየሱስ ክርስቶስ መዳን ቀን ደግሞ ዛሬ ናት ብሏል። ዕለት ሪት ዛሬ ናት ብሏል። በዚህ ሰዓት እንዲሰማን፣ በዚህ ሰዓት እንዲያደምጠን፣ የቸርነቱንም ነገር እንዲያደርግልን የእሱ ቅዱስ ፍቃድ ይሁንልን። እቺ ዕለተ ሐሙስ ከትንሣኤ በኋላ ያለችዋ የአዳም ሐሙስ ተብላ ተሰይማለች። አዳምን አድንሃለሁ ብሎ ቃል የገባለት እነሆ ማስታወሻ ልዩ የእምነት ምስጢር ያለበት ዕለት ነው። እኔና እናንተንም ለአዳም ያሰማውን ድምፅ ያሰማን ያሰማችሁ። በተለይ አቤቱ ማረን እያላችሁ የምትማጸኑትን እናንተን፣ በቃሉ የጸናችሁትን እናንተን በምረቱ ይጎብኛችሁ። አዳምና ሔዋን ሕይወታቸውን ሙሉ ዕድሜ ልካቸውን ሙሉ እያዘኑ እያለቀሱ ኖረዋል። እግዚአብሔር ሆይ እነሆ አንተ በምሕረት ጎብኘን እያሉ እያነቡ ኖረዋል። ሐዘናቸውም ለቅሷቸውም አባ ኤፍሬም ቅዱስ ኤፍሬም ኤፍሬም ሶርያዊ ኤፍሬም ለብሃዊ እንደሚነግረን በውዳሴ ማርያም የሰኞ ውዳሴ ማርያም ላይ ምንድን ነው የሚለው? ሕዙነ ወትኩዘ ልብ ይለዋል። አዳምን ልቡ ያዘነ አዳምን ተክዘ ታድነው ዘንድ መጣህ ይለዋል። ልቡ ያዘነ አዳም ልቡ ያዘነ ሔዋን? ያዘኑት ይሄ ቀርቶብን ብለው ደስታውን ወይም ደግሞ የዓለምን ነገር አይደለም። ዛሬ ሰዎች የደስታ ነገር ቀረብን ብለው ያዝናሉ። የዓለም ጫጫታ ቀረብን ብለው ያዝናሉ። ዛሬ ኮሮና ቫይረስ ሲመጣ ብዙ ሰዎች ምን ቀረብን ብለው ነው የሚያዝኑት ምን ቀረብን ብለው ዳንኪራ ቀረብን ብለው፣ አስረሽ ምቹ ቀረብን ብለው፣ መቃም መቀምቀም ቀረብን ብለው፣ ማጨስ መጫጫስ ቀረብን ብለው በሺሻ ዓለም ቤተ መቅደስ ሰውነታቸው ሊያረግሱ ዛሬ ምን ነው በወጣን የሚሉ በርካታ ሰዎች ይኖራሉ። ነገ የኛ አይደለችም። ጊዜ አጭር ነው። በዚህ መንፈስ በዚህ ቃል የምትሰሙኝም ሰዎች ካላችሁ እግዚአብሔር ዛሬ እኛን የሚያድንን ከእሱ ጋር ስንኖር ነው። በቃሉ ስንጸና ነው። እስቲ ያስቡት። በዚህ ሰሞን እንኳ ከትንሣኤው መብላት መጠጣት ሲጀምር የሰው ልጅ ከቃሉ አራቅም፣ ከበረከቱ አራቅም፣ ከዝማሬው አራቅም። እንደገና ተመልሶ ወደ አስረሽ ምችው ውጭ ወጥቶ ባይወጣ በቤቱ አልገባበትም፣ በዳንኪራው አልገባበትም፣ በርኩሰቱ አልገባበትም። ስለዚህ ወገኖቼ ከምንጊዜም በላይ እግዚአብሔር የሚያስፈልግን ሰዓት ነው። አዳምና ሔዋን ምን ቀረብን ብለው ነው ገነትን የመሰለ ቦታ፣ እግዚአብሔርን የመሰለ ጌታ አጣን፣ አስቀየም ነው ብለው ነው ሲያዝኑ ሲተክዙ የነበረ ነው። ዛሬ እኛም ስላስቀየም ነው እናዝናለን፣ እንተክዛለን። በምሕረት ዓይኑ ደግሞ ይመለከተንና አዳም አድንሃለሁ ሔዋን አድንሻለሁ ይላል። ወንዶች ወይ የምትሰሙኝ የአዳም ልጆች አዳሞች ያድናችሁ። እናቶቼ፣ እህቶቼ፣ የሔዋን ልጆች ሔዋንን የሰማ እናንተን ይስማችሁ። ምሕረቱና ይቅርታው በሁላችን ይሁን። ዓለምን ሁሉ ከመከራ ይሰውርልን። አገራችን ኢትዮጵያን፣ ተዋህዶ ሃይማኖታችንን፣ አጎራባች አገሮቿን፣ መላውን ዓለም ይጠብቅልን። ቤተ ክርስቲያናችንንም ከመናፍቃንና ከካዲያን ይጠብቅልን። የተዋሃዱ ልጆች ሆይ የሰማችሁትን አሰሙ፣ ሸክሙ ይክበዳችሁ። ዛሬ ብዙዎች በጨለማ ውስጥ ነው ያሉት። ዛሬ ብዙዎች እነሆ ከእግዚአብሔር ርቀው ነው ያሉት። ሌሎቹ ስንት ነገር ያደርጋሉ ለእምነታቸው። እናንተ ምን እያደረጋችሁ እንደሆነም ራሳችሁን ገምቱ። ይህንንም ቃል ቢያንስ ለአስር ሰው አሰሙ። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። እመቤቴ አትለያችሁ። እቺ ዕለተ ሐሙስ የአዳም ሐሙስ ተብላ ተጠርታለች። የሔዋን ሐሙስ ተብላ ተጠርታለች። አዳምን ያዳነ እግዚአብሔር እኔና እናንተንም ያድነን። የመላይክ ጥበቃ አይለየን። እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። ለትንሣኤው ብርሃን ያደረሰን ለዓመቱ ይደመረል።